ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አፈን ጀምረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎችን በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ ና በዩትብ ለአድማጭ ተከታታዮች ይደርሳሉ። እሶም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬ ዜናዎችን እናልፋለን። አብራችን ሆኑ። ቀዳሚውን በጉራጌ ዞን በግቢ በረሃ የታጠቁ ሽፍቶች በንጹሃን ዜጎች ላይ የሚፈጽሙት ዝርፊያ እገታና ግድያ የባሰ መሄዱን ተገለጸ። ሰሞኑ ከወልቂጤ ከተማ በቅርብ ርቀት ከሚገኘው ሆሌ ኬላ አካባቢ በአንድ የህዝብ ማመላለሻ ላይ የታጠቁ ዘራፊ ወንበዴዎች ወደ ህዝብ ተኩስ ከፍተው ሹፌሩን በመግደል ተሳፋሪዎችን አቁስለውና አፍነው መውሰዳቸውን የጄኔን ምንጮች አስረድተዋል። በዚህ መንገድ በተደጋጋሚ ጊዜ እገታና ዝርፊያ እየተፈጸመ እንደሆነ የአካባቢ ነዋሪዎች ይገልጻሉ። በአካባቢው የሚንቀሳቀሱ የታጠቁ ሽፍቶች መኖራቸውና በወልቅጤ ከተማ የተለያዩ ተቋማት ላይ በተደጋጋሚ ጊዜ የጸጥታ ኃይሎች ግድያና የጦር መሳሪያዎች ዝረፋ የሚፈጽሙ ቡድኖችም ከነዚሁ ሽፍቶች ጋር በመተባበር መሆኑም ይነገራል። የጉራጌ ዞን አስተዳደር በተለይም የአበሽኪ ወረዳ ከአዋ ከጓሳኝ ኦሮሚያ መዋቅሮች ጋር የጀመረውን የትብብርና የቅንጅት ስራ በማጠናከር በአካባቢ የሚታየውን ችግር መቅረፍ ይኖርበታልም ተብሏል። ተቋርጦ የነበረው ከአለም ገና ቡታጅራ አስፋልት መንገድ ግንባታ ስራ መጀመሩን ተገለጸ። ከአለም ገና ቡታጅራ ይፊዳል መንገድ ቡታጅራ ላይ ግንባታው በማብራትና በቴሌ መሰረተ ልማቶች ምክንያት ለተወሰነ ጊዜ ተቋርጦ የነበረውን ስራ ዳግም መጀመሩን ተነግሯል። የቡታጅራ ከተማ አስተዳደርና ባለድርሻ አካላት መሰረተ ልማቶቹ እንዲስተካከል በትብብር በተሰራው ስራ መንገዱ ለግንባታ ምቹ ሆኖ ነው ግንባታው የተጀመረው ተብሏል። የመንገድ ግንባታው በኢትዮጵያ መንገዶች ባለስልጣን ከኒኮማንድ የመንገድ ስራዎች ድርጅት ጋር ውል በመፈጸም ነው እየተገነባ የሚገኘው የግንባታ ስራው መቋረጡን ተከትሎ ባለድርሻ ተቋማት የመሰረተ ልማት ዝርጋታ ስራዎችን በከፍተኛ ርብርብ ባጭር ጊዜ በማስተካከል ምቹ ማድረጋቸውን ተነግሯል። ይህ መንገድ ከፍተኛ የሆነ የትራንስፖርት ፍሰት የሚታይበት ሲሆን ከቅርብ ጊዜ ጀምሮ በብልሽት ምክንያት መንገደኛው ለከፍተኛ እንግልት መዳረጉን ይታወቃል። የጢያ ዓለም አቀፍ መካነ ቅርስ በማልማት ተጠናቆ ለአገልግሎት እንዲበቃ የሁሉም ልማት ወዳድ ማህበረሰብ ያልተቋረጠ ድጋፍ ያስፈልጋል ተባለ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በምሥራቅ ጉራጌ ዞን ሶዶ ወረዳ የጢያ ዓለም አቀፍ መካነ ቅርስ ማልማትና ማስፋፊያ መሰረት ድንጋይ አኑረዋል። ፕሮጀክቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የመደመር ትውልድ መጽሐፍ ሽያጭ የሚገነባና በሀገራዊ ቱሪዝም ትልቅ ፋይዳ እንደሚኖረው ተመላክቷል። በሶስት ነጥብ አምስት ቢሊዮን ብር የሚገነባው ሜጋ ፕሮጀክት ማስፋፊያ በቅጥናው ሰፊ ኢኮኖሚ ዞን በመፍጠር ከፍተኛ ገቢ የሚያስገኝ የልማት አቅም ነው ተብሏል። የተጀመረው የማስፋፊያ ፕሮጀክት ተጠናቆ አገልግሎት እንዲበቃም ባለሀብቶችና የመንግስት መዋቅሮች ታሪካዊ የልማት አሻራቸውን እንዲያኖሩ ጥሪ ቀርቧል። መንግስት አራት የኢትዮጵያ ኩባንያዎች በጎረቤት ሀገራት ኢንቨስት እንዲያደርጉ ሊያመቻች መሆኑ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህን የተናገሩት በሰባተኛው ዙር የታማኝ ግብር ከፋዮች እውቅና ሰጥ መርሃ ግብር ላይ ነው። በዚህ እውቅና ላይ ሰባት መቶ ግብር ከፋዮች ተሸላሚ የሆኑ ሲሆን ጠቅላይ ሚኒስትሩ በተለይም ለወርቅ ለፕላቲኒየምና ለሌሎች ተሸላሚዎች የተለያዩ ድሎች መመቻቸታቸውን ገልጿል። ወርቅና ከዚያ በላይ ለሆኑ ተሸላሚዎች ደግሞ በአውሮፕላን ማረፊያዎች በቪአይፒ እንዲስተናገዱ መንግስት መወሰኑን ተናግሯል። ከፍተኛ ግብር ከፋይ ከሆኑት መካከል ለሰላሳ ኢትዮጵያን ዜጎች ደግሞ የዲፕሎማቲክ ፓስፖርት እንደሚያገኙ አስታውቋል። ጠቅላይ ሚኒስትሩ ከአሁን ቀደም በግብር አሰባሰቡ ላይ የነበሩ ክፍተቶችን ለመሙላት በርካታ የቴክኖሎጂ ማሻሻያዎች መደረጋቸውን በመግለጽ በቀጣይ በዘርፉ የሚስተዋሉ ችግሮችን በዘላቂነት እንደሚፈቱ ተናግሯል። ግብር ከፋዎች በተለይም ከግማሽ ቢሊዮን ብር በላይ ግብር የሚከፍሉ አካላት ከጠፋቸው ባሻግን ለማክበራዊ ዓላማ እንዲያውሉ ራሳቸውን ማዘጋጀት እንደሚገባቸው ማሳስቧል። የ2018 የትምህርት ዘመን የሪሚዲያል መርሃ ግብር መግቢያ ነጥብ 33 በመቶ ሆኖ መወሰኑ የትምህርት ሚኒስቴር አስታወቀም። የ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና ማኅበራዊ ሳይንስ ትምህርት መስኮች ከ49.5 በመቶ በታች ያስመዘግቡ ነገር ግን እንደተፈተኑት የትምህርት አይነት ብዛት በሁሉም አማራጮች በግልና በመንግስት ተቋማት ሪሚዲያል መርሃ ግብር ለመከታተም 33 በመቶ እና ከዚያ በላይ ማስመዝገብ የሚጠበቅባቸው መሆኑ ተገልጿል። ይህ እንደጠበቀ ሆኖ በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥብ ያሟሉ ብቻ መሆናቸውንም ሚኒስትሩ አስታውቋል። በዚህም የተፈጥሮ ሳይንስና ማህበራዊ ሳይንስ ወንድ ተማሪዎች 216 እና ከዚያ በላይ ያመጡ የተፈጥሮና የማኅበራዊ የማህበራዊ ሳይንስ ሴት ተማሪዎች 204 እና ከዚያ በላይ ያመጡ ታዳጊ ክልልና አርበቶ አድር አካባቢዎች የተፈጥሩና የማህበራዊ ሳይንስ ተማሪዎች በሁለቱም ጾታ 198 እና ከዚያ በላይ ያመጡ ናቸው ተብሏል። እንዲሁም የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198፣ ማህበራዊና የተፈጥሮ ሳይንስና አይነ ስውራን ተማሪዎች ለሁለቱም ጾታ 165 እና ከዚያ በላይ ነጥብ ያስመዘገቡ የሪሚዲያል መርሃ ግብር መከታተል የሚችሉ መሆኑን ሚኒስትሩ አስታውቋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበረው ዜናዎች እነዚህ ሲመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ